ሰላም ጤና ይስጥልኝ፣ ውድ ተመልካቾቼ እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ሰላም ነኝ። ዛሬ የመንግስት ሰራተኞች የደሞዝ ስኬል ተለቋል ማለት ነው። ነባሩና አዲሱ ምን እንደሚመስል አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ነባሩ 4760 የነበረው ወደ 6000 ከፍ ብሏል። 4929 የነበረው ወደ 6365፣ 5104 የነበረው ወደ 6750፣ 5283 የነበረው ወደ 7159። የዲግሪ ደሞዝ መነሻ የነበረው 6940 ወደ 11500 አድጓል ማለት ነው። እዚህ ጋር እንደምታዩት እንግዲህ 1491 የነበረው ወደ 39 አድጓል ማለት ነው ማለት በዚህ መልኩ የደሞዝ እርከኑ ተለቋል ማለት ነው። እዚህ ጋር እንደምታዩ ደረጃ 1 6000፣ ደረጃ 2 6365፣ ደረጃ 3 6750፣ ደረጃ 4 7159፣ ደረጃ 5 7589፣ ደረጃ 6 8029፣ ደረጃ 7 8478፣ ደረጃ 9 11500፣ ደረጃ 10 13732፣ ደረጃ 11 14983፣ ደረጃ 12 16348፣ ደረጃ 13 17838 ደረጃ አስራ አራት አስራ ዘጠኝ አራት ስልሳ አራት ደረጃ 15 21 238 ደረጃ 16 23 173 ደረጃ 17 25 285 ደረጃ 18 ሀያ ሰባት አምስት ሰማኒያ ዘጠኝ ደረጃ አስራ ዘጠኝ ሰላሳ ሺ ሰማኒያ ስድስት ደረጃ 20 32892 ደረጃ 21 35778 ደረጃ 22 39 ሺ ሆኗል ማለት ነው። በዚህ መሰረት የመስከረሙር የተጣራ ክፍያ ና የጥቅምት ወር በአዲሱ ደሞዝ የተጣራ የደሞዝ ክፍያ መጠን ስንት እንደሆነ አሳያቸዋለሁ ማለት ነው። እዚህ ጋር እንደምታዩት የመስከረሙርን ባክ ፔመንት ነው ማሳያቸው ማለት ነው። 4760 የነበረው ወደ 6000 ከፍ ልዩነቱ 1240 ነው ማለት ነው ለመንግስት የሚከፍለው የታክስ መጠን ነባሩና በአዲሱ ደሞዝ መካከል 248 ነው። እንዲሁም ደግሞ ከ1240 ላይ ለመንግስት 7 ፐርሰንት ጡረታ የሚከፈልበት ሲሆን አጠቃላይ 6000 ደሞዝ ያለው ሰው የደሞዝ ልዩነት ተቀናናሹ ማለት ነው በተጨመረው ደሞዝ ላይ 334 ከ80 ይሆናል። ልዩነቱ በየመስከረም ወር የተጣራ ክፍያ ወይም ባክ ፔመንቱ ማለት ነው 905 ከ20 ይሆናል ማለት ነው። 4929 የነበረው ወደ 6365 ከፍ ብሏል። ተቀናናሹ 387 ከ72 ሲሆን 1048 ከ28 ይሄ ጣራ ይከፈለዋል ማለት ነው። 5104 የነበረው ወደ 6750 ከፍ ብሏል። ተቀናናሹ 444 ከ42 ነው። የጣራ ክፍያው 1201 ከ58 ይሆናል ማለት ነው። 5283 የነበረው 7159 ሆኗል። ተቀናናሹ 514 ከ47 ነው። 1392 ከ53 የተጣራ ክፍያ የመስከረም ወር ክፍያ ይኖረዋል ማለት ነው። እንዲህ እያለ ለምሳሌ ዲግሪ መነሻ ላይ ያለውን ስና የ6940 ነው። 1150 ነው ተቀናናሹ። 1531 ከ20 ሲሆን 328 ከ80 ሳንቲም የተጣራ ክፍያ ይከፈለዋል ማለት ነው። የመጨረሻው ጣሪያ 21491 ነው፣ ወደ 30 ከፍ ብሏል። ተቀናናሹ 7353 ከ78 ነው የጡረታና የስራ ግብሩ ማለት ነው። የተጣራ ባክ ፔመንቱ 1155 ከ22 ይሆናል ማለት ነው። በዚህ መልኩ የመስከረም ወር ደሞዝ ልዩነት አስልቻ ቅርቤላችኋለሁ ማለት ነው። ሌላው ከጥቅምት ወር ጀምሮ ያለውን የአዲሱን ደሞዝ ስራ ግብር እና ጡረታ በማስላት የተጣራ ክፍያው ስንት እንደሆነ ነው የማሳያችው ማለት ነው። እዚጋ 4760 የነበረው ወደ 6000 ሲያድግ የስራ ግብሩና የጡረታ ድምር 1120 ነው፣ የተጣራው 4880 ይሆናል ማለት ነው። አራት ሺ ዘጠኝ መቶ ተያዘ ነው የነበረው ወደ 6365 ያደገ ሲሆን ዲዳክሽኑ ወይም ተቀናናሹ ጡረታና ስራ ግብሩ ማለት ነው። አንድ ሺ 1218 ከ55 ሲሆን 5146 ከ45 ይሆናል ማለት ነው። እዚህ ጋ እንደምታዩት የዲግሪ 6940 የነበረው ወደ 11500 ከፍ ብሏል። የተጣራው 8595 ይሆናል ማለት ነው። የመጨረሻው ስኬል ደረጃ 22 የነበረው 21491 የነበረው ነው 39 ነው። ተቀናናሹ 14330 ነው። የተጣራው 24670 ይሆናል ማለት ነው። እዚህ ጋር እንደምታዩት የመስከረም ወርና ከጥቅምት ወር ጀምሮ ደግሞ የሙሉ ደሞዝ የስራ ግብር ጥቅማ ጥቅምን ሳይጨምር ሙሉ ሰንጠረጁን አስቀምጭላችኋለሁ ማለት ነው።